ሰላም ሰላም፣ ውድ ቤተሰቦች እንዴት ናችሁ? ደህና ናችሁ? እግዚአብሔር ይመስገን። ወይኔ ነኝ። እንግዲህ ዛሬ ያው እንበ ወልዳን የመጣው እግዚአብሔር እናምላችሁ። እውነቴ ነው ወይ ይረብስ ማው የግሩሜ ነገር እኔ እንጃ አላውቅም። በጣም ነው ደስ ያለኝ፣ በጣም ስጠብቅ ነበር። በቃ ታሪኳን ስትነግረውና ከነገሮች አንጻር እኔ ድሮም ባለ ውስጤ እናት እንደሆነች ይገብቶኛል፣ ስፍስፍስ ስትል ምናምን ብቻ እንዴት እንዴት አይነት ስፍስፍ ማለት እንደተንሰፈሰፈች እናትየው አይታችኋልና ባለፈው ቪዲዮ ላይ ዛሬ ኒዩ ሲመጣ ነው። በጣም ነው ደስ ያለኝ፣ እግዚአብሔር ይመስገን። እውነቴን ነው ግሩሜ እንኳን ደስ አለህ፣ እንኳን ደስ አለህ፣ እኔ እንጃ እንኳን ደስ አለህ ከብዙ ስቃይ በኋላ ከመታገት ከመገደል ከብዙ ከብዙ ቤተሰብ ከማጣት ሲቃይ ራስን ከመጉዳት ሲቃይ ሁሉ ድን ዛሬ ከእናት ጋር እንደዚ ደስ ብሎ ስላየን እግዚአብሔር ይመስገን። ደስ ይላል። ግሩሜ ጀግና፣ የሀገራችን እንቁ እግዚአብሔር አምላክ አሁንም ደስታን ሙሉ ያድርግልክ። በቃ እኔ እንጃ አላቅም፣ እናትዬዋ በተለይ ራሱ አላቅም። ያለ ውስጡ ያለው ጥላቻ ባንዴ ነው በቃ ደስ ያላትና እንዴት ይሆናል ብላ ማመን ስታቃታት ድረስ ማለት ነው። እኛም ራሱ ሲቃው እንትን ብሎን ነበር አሳስቦን ነበረ በጣም በቃ ምንም ሁኔታው በጣም ያሳስብ ነበርና እግዚአብሔር ይመስገን፣ ግሩሜ እንኳን ደስታ ሙሉ ሆነ። በዛ አጋጣሚ ግን ያው ምንም አይሰራም። አባት አባት ግን ብታሳስረው፣ ምን ብትለው፣ ምንም ዋጋ የለው። ምክንያቱም በጊዜው ነው በዛን ሰዓት ጊዜው ስለሆነ እሱም ምናልባት አይታወቅም። በተንኮል አስቦትም ላይሆን ይችላል። የሆነ ወይ ልጅም ስለሆነች ክብረ ንጽህናዋንም ለመውሰድ አስቦ ሊሆን ይችላል እና ብቻዬን፣ ወይ ዞሮ ዞሮ አንተ ተፈጥረሃል። አንተን የመሰለ ጀግና ነው የሀገራችን እንቁ ለክፉ ለኢትዮጵያ ለሚስኪን ደራሽ ጀግና ሰጥቶናል። እና አባትህ ምንም እንደ ጥፋት አትቁጠርበት። ምክንያቱም አንተን የመሰለ ልጅ ስለሰጠን እኛም ራሱ ማለት ነው እና ጠጅቱም ደግሞ ዶክተሯ ማለት ነው ካወራችው አንጻር እኔ ያኔ ውሸቷ መስሎ የነበረ እውነት፣ ትክክል ነው ያደረገችው። እውነት እሳቸው መታሰር የለባቸውም ጥሩ ነው ያደረጉት ብዬ ነው የማስበው። ምክንያቱም በዛን ሰዓት እሱንም ወደ አንተንም ወደ ልጅ ወደሚፈልግበት አድርገዋል። ያችንም ወደ መድጎ ቤት አድርገዋል። እና እግዚአብሔር ይመስገን ዞሮ ዞሮ ይሄ ነገር እንደሚመጣ ውስጣቸው ስለሚያውቁት ውስጣቸው ስለተማሩ ብዙ ነገር ስላለ ነው። እንግዲህ በዛ ሰዓት ነገሮችን ያስተካከሉት እና ዛሬየው እግዚአብሔር ይመስገን አንተም እናትና አባትናእናትና አባትን አገኘ። ያችኛዋም እናትና አባቷን አግኝታለች። ስለዚህ ምንም ጥፋት የለባቸውም እሳቸው ባይታሰሩም ብዬ ባይ ነኝ። ምክንያቱም እንደንትናቸው እንትና አሳድጋለች ማናት ወይዘሮ መዓዛ እግዚአብሔር ይመስገን አንጻ በጥሩ ሁኔታም ስላሳደገችው ትንሽ ያው ከአገቱ ጋር ስለተባበረች እንጂ ያን ያህል ጥፋት የለም። እና እግዚአብሔር ይመስገን አቶ አያሌውም እንደ ቤተሰብ እንዳትረሳቸው እንደ ቤተሰብ ያቸው። ከእናንተ ደግሞኛ ቂም በቀልን ሳይሆን ፍቅርን ነው እየተማርን ያለነው። ለሀገራችን ለሚስኪን መድረስን ነው እየተማርን ያለ ነው። ስለዚህ ቂም ጥሩ አይደለም። ከሷ ውስጥም ነገሮች ሙጥጥ ብለው ውስጧ ያለው እንደ ስፍስፍ የሚያደርጋት አንጀቷን የሰበረውን ነገር ማስወጣት ነው ያለብህ። አይዞሽ፣ ተዩ ያን ያልፈዋል በድሮ ይቅር ብለህ መምከር ነው ያለብህ እና ውስጧ በቃ ጥሩ አዲስ ህይወት እንድትመሰረት አዲስ ነገር ውስጧ እንዲሰማት ነው ማድረግ ያለብህ እናትህን ማለት ነው እንጂ ወደ በቀል ስትሄድ እሱም ደግሞ ዝም ላይል ይችላል። ዛሬ የወለድኩ ልጅ እንዴት ሊበቀልን ይችላል ብሎ እሱም ጥሩ ነገር ሊያስብ ስለማይችል እናንተ የተማራችሁ ስለሆናችሁ ከሱ የተሻላችሁ ስለሆናችሁ፣ እንደውም ለሱ ፍቅር ነው ማስተማር። ፍቅር ለምን እንደዛረግ እንዲህ ቢሆን ይጸጽተዋል። ሰውን ልጅ እየወደድከው ስትነግረው የአእምሮ ጸጸት ብትሰጠው እራሱን በራሱ ከእስር ቤት ይበልጣል፣ ከእስር ቤት ይበልጣል። እስር ቤት ቢገባ ምንም አደለም፣ እስር ቤቱን አስቦ ስወጣ ቆይ ይበቀላለሁ ነው የሚለው። ግን አእምሮ እንዲጸጸት ነው ማድረግ ያለብን አእምሮ እንዲማር ነው ማድረግ ያለብን። እና እኛ ከእናንተ ያው በቀልን ስለማንማር ማለት ነው። እና ለማንኛውም ወር ያበዛውባቸው በጣም ደስ ይላል። እግዚአብሔርን ነው ምለው፣ በቃ በጣም ደስ ይላል። እና የእሷ ቤተሰቦች ደግሞ በጣም ትንሽ ከበድ ይላሉ፣ በጣም ይከብዳሉ። ስቲል እስካሁን ድረስ እንኳን ስለ እሷ ጥሩ ነገር አላወሩም። ቡና ቤት እንደምትተዳደር ጥላቻ እንዳለባት ምናምን ነው እንግዲህ ሲያወራ ይሄ የነበረው እንዳታገኛትም ሲጥር ነበረ ግን ያው አንተ ያው የጀግንነት ክን አርዓያ ለመወጣት ስትል አንተ እጅ አልሰጠህም እና ግን ደግሞ እሷ እንዳለችው ሌላም ወንድም ነው ምንድነው ያለህ እንግዲህ እህት ሌላም ልጅ እንዳላት ተናግራለች። ወንድም ወይም እህት ቤተሰብ እንግዲህ ሁሉንም አግኝተሃል። እግዚአብሔር ይመስገን። ይበቀልካ አይደለ? ያው ከቤተሰብ ጋር ተገናኝታል ማለት ነው። እግዚአብሔር ይመስገን። በጣም ነው ደስ ያለኝ። ግን አለቀስኩኝ ትላንትና ሴትነቴን በቃ በጣም ጸጽቶኝ ሴትነት እንዲህ ነው ወይ እስከምል ድረስ ወንድ ልጅ ድቃ ላይ ዘው ቢመጣ ሚስትና ብረው ልጅን ይዛሉ። ግን ሴት ለምንድን ነው ይዝን ያህል በደል የሚደርስባት ብዬ በጣም ተሰምቶ የነበረ። ዛሬም ደግሞ እግዚአብሔር ይመስገን፣ ዛሬው ደግሞ የደስታ እንባ ነው። ደስ ይላል። በጣም ነው ደስ የሚለው ቤተሰቦች ግን በጣም ከባድ ናቸው። ያው እነሱም ው ይቅርታ ያድርጉና ይቅርታ ተባብሎ በፍቅር መኖር ነው የሚያዋጣው እንጂ እነሱ ስቲል ያላቸው ጥላቻ በውስጣቸው አለን። ያው የድሮ አስተሳሰብ እንደዝ ነው፣ ማስታረቅ ነው ያለብን። በቃ እንደውም በፍቅር እነሱን እራሱ በፍቅር እንደዚ ቢሆን ብለክ እንዲብለክ እንትሰጣቸው በ ወይኔ ብለው እንዲሰጠቱ ነው እስከሚሞቱ ድረስ አይረሱትም። አንተ የምታደርገውን ተግባር ማለት ነው። ወይኔ እንደዚህ የበደልናት ልጃችን የበደልነው ልጅ ዛሬ ለአገር ለሚስኪን አገልጋይ ሆኖ ምስኪን እየረዳ የአገራችን እንቁ ሆኖ መጣልን ብሎ እንዲጸጸቱ ማድረግ ነው ያለብንና ለማንኛውም ነው። በጣም ደስ ይላል። እውነቴን ነው። በስፋም እሷም ደስታ እራሱ ባንዴ ነው ያ ሁሉ ስስፍ ብሎ አልቅሱ ጥላቻ ልቅቅ አድርጓት ነው። እንዴት ይሆናል ያለችው ዛሬ ራሱ እንዴት ይሆናል። በቃ ደስታ መቆጣጠርና የቃታ ተሰራትና በጣም ደስ ይላል እና እንኳን ደስ አላችሁ የጉርሜ ቤተሰቦች ሁላችሁ፣ እኔም በጣም ነው ደስ ያለኝ። በጣም ስጨነቅ ሳስብ ነበረ እና በጣም በጣም ደስ ይለናል። ግን ለእኛ ደግሞ በስደት ላለን ነገ ቆይ ተነጎድ ያለ የምንልጆች በጣም ትምህርት ነው። እድሜ አይጠብቅም ቆሞ። እሳቸው እንግዲህ ልጅም እንኳን ኖሯቸው እንዴት እንደሚጸጸቱ በእድሜያቸው እንዴት እንዳልተሰፈሰፉ ለእኛ ትምህርት ነው። ይሄን ቪዲዮ ያየ የማዳም ቅመም እኔ እርግጠኛ ነ ትመሩበታላችሁ ብዬ አስባለሁ። ከአሁን ሰዓት ጀምሮ እኔስ ብለን እንድናስብ ትምህርት ነው ብዬ ነው የማስበው። እድሜ አይጠብቅም ቆሞ። እና በጊዜያችን እንጠቀም፣ እኛ ራሱ በኋላ ከሚሰጥፈን ማለት ነው። እና በሌላ ቪዲዮ ውስጥ የምንገናኝ በስደት ምንም አይንካችሁ። ሁላችሁም እንግዲህ ውድ ቤተሰቦች የግሩሜ ስለኛ ኑሮ የሚለውን ቻናል የግሩሜ ቻናል ነው እንግዲህ ሄዳችሁ ሰብስክራይብ ያደረጋችሁ ቤተሰብ ሁኑ፣ ትላለኝ። በጣም ጎበዝ ጀግና ልጅ ነው፣ እንዳይነስር፣ እንደነበልባል፣ እንደነዘልዬ ዘልዬ፣ በጣም ጎበዝ፣ ለሐቅ ለኢትዮጵያ፣ ለሀገራችን፣ ለሚስኪን የሚሰሩ ናቸው። እና ጀግኖቻችን እናበረታታቸው ላለው በዛ አጋጣሚ። በሌላ ቪዲዮ ውስጥ የምንገናኝ ደህና ሁኑልኝ፣ ቻው፣ ደህና ደሩ።